ጉድና ጅራት ወደ ኋላ ነው። ወላ የገሬ ሰው፣ አረ ምን ጉድ ነው? ምን ጉድ ነው? ምን ጉድ ነው? እኔ እዚያ ጋ ሌላ ሰው ገጫጫሃለው፣ ጭራሽ እነዚህ እዚህ ጋ ሌላ ጣጣ ውስጥ ናቸው። ምን ጉድ ናችሁ? መሐመድ ሳኒና የአብ ማለት ነው። ምን ምን ምን ምን ምን? በስማአብ ምንድን ነው የሚፈጠረው? ምንድን ነው እየተፈጠረ ያለው? ቤተሰብ ምንድን ነው እባካችሁ፣ በውስጥ ፍቱት ማለት ነው። በቃ ለሁለታችሁ ማለት የምፈልገው በባካችሁ፣ በውስጥ ለመፍታት ሞክሩ። እያንዳንዱ ነገር በውስጥ ለመፍታት ሞክሩ። እንግዲህ ያብ መሐመድ ሳኒ ብሬን በለኝ ብር በለኝ አምስት መቶ ሺህ ብር ነው ያለችው። እንደዚያ ነገር ብሬን ተበድሮ ያው እንክዶኛል አይነት ነገር ነው። ስለዚህ ብሬን እንዴትና በምን ምክንያት አስመልሳለሁ? አላመንኩበትም። ምክንያቱም እኔ በእርግጥ እንደነሱ እንደ ሁለቶች የረዥም ጊዜ ጓደኝነት የለኝም እኔ ከመሐመድ ሳኒ ጋር። ያ ብና መሐመድ ሳኒ ደግሞ በጣም የረዥም ጊዜ ጓደኞሞች ናቸው። የረዥም አመታት የረዥም ጊዜ በወራቶች የሚቆጠር ምናምን ጓደኞሞች አይደሉም። የአመታት ጓደኛሞች ናቸው። በዚያ ላይ ደግሞ ማለት እኔ ያ ጋር ያን ያክል ባለግባባ ምናምን መሐመድ ጋ እኔ እንጃ ማለት እኔ ራሴ ቅርበት አለኝ ምንም። ማለት እያንዳንዳችን የምንኖርባቸው ሀገሮች የተለያዩ ናቸው ታውቃላችሁ። ነገር ግን ደግሞ እኔ መሐመድ ሳኔ በማውቀው ልክ በጣም ነው የደነገጥኩት በጣም ነው የደነገጥኩት። በጣም ነው የታመምኩት። ማለት በማውቀው ልክ ይህን የሚያደርግ ሰው አይደለም። በቃ አሁን ቢሆን እኔ አምኛ አልቀበልም። እኔ እኔ እንጃ፣ እኔ አምኛ አልቀበልም። ምክንያቱም ይሄን አያደርግም። ይሄ ደረሰኝ ያብ እንግዲህ ምናልባት አገር ውስጥ ውነሽ ቢሆን እንኳን አይ ችግር የለውም በፌኮች ሊሰራ ይችላል። ብዙዎች የሚያሰሩት ነገር ነው ምናምን ልል ይችላለሁ። እኔ ቅርብ ያየውት ብዙ ነገር አየሁ፣ ግራ ገባኝ ማለት ነው በጣም ነው ግራ የገባኝ። ምንድን ነው እየተካሄደ ያለው? ከዚህ ጋር ስሞይ የስ ደግሞ ያለውን ነገር መልስልን ማለት አንተ እንግዲህ ምንም ነገር እየተበደርኩት ወይ ያደረኩት ነገር ብር የለኝም እያልክን ያለኸው ስለዚህ ልጅቷ መነሻዋ ምንድን ነው? ከየት አምጣው ነው ምናምን ሸምጥጣ መካድ አትችልም። በቃ አትችልም። የልጅቷን ገንዘብ ማለት ነው። እኔ እንጃ ሽምጥጣ አድርገ ሀላቅም ማለት አትችልም። የእውነት ከእሷ ተበድረህ ከሆነ ማለት ነው፣ ቀላል ብላ ብር አይደለም። ምንም እዚህ ጋር መዳን ቤት ሁና ምናምን ነው፣ ለዚያ ነው ዝምብላ ስትጨልል። እኔን ብር አበድርኳለች ምናምን የሚባል ነገር የለም። መረጃዎች ሊኖሩ ይችላሉ እንግዲህ። መረጃዎች አሉኝ ብላለች ዛሬ፣ መረጃዎች ማስረጃዎች አሉኝ ብላ እንግዲህ ደረሰኙን እዚህ ጋር አወጣለች እንዴ። ምን እየተካሄደ ነው ቤተሰብ? እኔ ማመን ያቃተኝ፣ ምክንያቱም እኔ ማውቀው መሐመድ ሳኒን ማውቀው ሰዎችን ሲረዳ፣ ሰዎችን ሲያግዝ እኔ ራሴ ምስክሬ በዚህ ነገር። እኔ ራሴ የእኔ የራሴ ቻናል ያለው እሱ ጋ ነው፣ የእሱ ያለው እኔ ጋ ነው። እያንዳንዳችን በቃ እንደዚህ በእምነት ተማምነን ነው እየኖርን ያለ ነው ማለት ነው። በቃ ማለት በጣም ፈራው። እኔ ራሱ ለራሴ ማለት ነው። ያብ ምን አስበሽ ነው? እኔ ራሴ ለራሴ ፈራው። የምሬን ነው ምላችሁ ቤተሰብ። እንዴ በጣም የሚፈራውት ልክ እንደዚህ ሲባል አስባችሁታል። አሁን ከዚህ በኋላ በቃ ከቻናሌ ራሱ ስቲል እሱን ለማስወጣት የሆነ ማለት እንደዚህ ሲባል አምነሽ ነው ወይ አመንሽ ወይ ምናምን አይነት ነገር ጥያቄ ይመጣባችኋል። እና በጣም ነው ግራ የሚያጋባው። ምን እየተካሄደ ነው? በስማአብ ዲያ፣ ምን እየሆንሽ ነው? ሞየስ፣ ምን እየሆንክ ነው? ምንድን ነው እየተካሄደ ያለው? እኔም በቃ ማለት በውስጥም ለማውራት ሞክሬያለሁ፣ ያምን እንኳን አላገኘኋትም። ግን እሱን ለማውራት ሞክሬያለሁ። ነገር ግን ደግሞ ምንም ነገር የለም። አንቺ አታውቂኝም ወይ ታውቂኛለሽ ብዬ አስብ ነበር ምናምን አይነት ምላሽ ነው የተሰጠኝ። ና ሶሪ በጣም አዝናለሁ። እኔ በጣም ነው ግራ የገባኝ ማለት ነው። በጣም ነው ግራ የገባኝ፣ ምክንያቱም እኔ ማቀው፣ እኔ እንጃ፣ እኔ በጣም ነው የደነገጥኩት። እኔ ማቀው አሞ ይሄን ያደርጋል ብዬ መቀበልም አቃተኝ። ምክንያቱም ብዙዎችን ይረዳል፣ ብዙዎችን ያግዛል። ትንሽ ትልቅ በር ብሔር ዘር አይልም ሃይማኖት አይልም። እያንዳንዱን ሰው በመልካም ስነምግባር ቀርቦ በመልካም ስነ ምግባር ሲያግዝ ነው እኔ ማውቀው መሐመድ ሳኒ። በዚች በጥቂት እኔ እንጃ ምናልባት አመት ከምናምን ወይ እንደዚያ ነው እኔ ሳውቀው፣ ሶሻል ሚዲያ ላይ ማለት ነው እኔ ራሴ እነዚህ ግን የአብና መሐመድ ሳኒ ግን አስቡ የረዥም አመታት ኦልሞስት የዘጠኝ አስር የስምንት አመታት ጓደኛሞች ናቸው። በሶሻል ሚዲያም ተዋውቀውም ቢሆን እነዚህን አመታት በፍቅር በቃ እህትና ወንድሙ ነው እያንዳንዱን ነገር ያሳለፉ ሰዎች እንደሆኑ ነው ማውቀው። ማለት ምንድን ነው እየተካሄደ የለው ኖረ ቤተሰብ እኔ የራሱ ሰላም ያልኳችሁ አልመሰለኝም። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እውነት እኔ በጣም ደንግጭ አለው በጣምም ግራ ገብቶኛል። ምን እንደምላችሁ አላቅም፣ ምክንያቱም እኔ ከሁለቱም የማልጠብቀው ነገር ነው። በጭራሽ በጭራሽ በጭራሽ። በተለይ ደግሞ በቃ ሙሄ ይህን ያደርጋል ወይ ብዬ መቀበል በጣም ነው ትን ያለኝ ማለት ነው። መቀበል አልቻልኩም በጭራሽ ራሴን ለማሳመን ኦኬ ሰዎችንን እና አድርጎት ሊሆን ይችላል ብዬ ራሴን ለማሳመን ሞከርኩኝ። የሆነ ማለት ብር ብዛትም ሲኖረው ምናምን ሊያሳስትም ይችላል ብዬ ማሰብኩኝ። ነገር ግን በጭራሽ አምኜ መቀበል አልቻልኩም። አላቅም። በጭራሽ አምኜ መቀበል አልቻልኩም። ቤተሰብ በቃ ማለት መሐመድ ይሄን አያደርግም ነው የሚለው ነገር ነው። በቃ ከኔ ጋር ያለው ነገር ይሄን አያደርግም በጭራሽ አያደርግም የሚለው ላይ ነው እኔ ደምድም ያለው። ይቅርታ አድርጉልኝ፣ ምክንያቱም በቃ ለብዙዎች ለራሱ እንኳን የማይሆን ሰው ነው። አብዛኞቹ ሰዎች ወይም ደግሞ አሁን ላይ እኔ እንጃ እየተከታተላችሁት ነው እየተከታተላችሁት አይደለም አላቅም። በፊት እንግዲህ ለዚህን ያህል አመታት ዩቲዩብ ላይ አብራችሁት የዘለቃችሁ ጓደኞቹ አላችሁ፣ ሴቶችም ወንዶችም በተለይ ሴቶች አላችሁ በብዛት እሱን በግጥሙ በሌሎቹ በብዙ ነገሮች የምታውቁት ጓደኞቹ ማለት ነው። የእሱን ቻናል ለማሳደግ ወይም ደግሞ እሱ ቻናል ላይ ብዙ ነገር ለማለት ለማድረግ ብዙ አሻራችሁን ያስቀመጣችሁ እንዳላችሁም አውቃለሁ። መሐመድ ሳኒን በዚህ ታውቁታላችሁ ወይ? ይህን ጥያቄ የምጠይቀው ለእናንተ ነው። በዚህ አይነት ባህሪው ታውቁታላችሁ ወይ? እኔ ለራሴ ሰዎችን ሲረዳ ሲያግዝ በብዙ በሚችለው ነገር በእያንዳንዱ ነገር ነው ማቀው። በዚህ አይነት ነገር አሁን ያ በምትለው ነገር አላቀውም። እኔ መሐመድ ሳኒን ማለት ነው እውነት እኔ እውነት ከሆነ አላቅም፣ ምን ማለት እንዳለብኝ እኔ ለራሴ ራሴ ፈራው ማለት ነው። በቃ እኔ ለራሴ ራሴ ፈራው። ምን እየተካሄደ ነው? ምንድን ነው የሚካሄደው ነገር ምንድን ነው እየሆነ ያለው ነገር ምንድን ነው እንደ እያንዳንዱ ነገር በቃ ማለት አላቅም ግልጽ አድርጉልን ያብ ደግሞ በጣም ነው እንግዲህ የምታለቅሽው በጣም በጣም ማለት ነው ስለዚህ በማልቀስ ደግሞ የሚሆን ነገር የለም መፍትሄውን መፈለግ እንግዲህ ዛሬ ሀቢባ ዘንድ እቀርባለሁ ብላለች ሀቢባ ዘንድ ቀርቤ እያንዳንዱን ነገር በቃ እንግዲህ ሀቄ እንዲመለስልኝ ወይ ደግሞ የራሴ የሆነ ነገር እንዲመለስልኝ እንዲያምንልኝ ነው የምፈልገው በቃ ነው እያለች ያለችው። እንግዲህ እዚህ ጋር መሐመድ ሳኒም እኔ እንዳወራሁት ብቻ ብዙ ነገሮች አሉ አላቅም። ከዚህም እዚያም ወደዚህም ወደዚያም ሳትሉ በሰላም ለመፍታት ሞክሩ ነው የኔ መልእክት። በቃ ሁለታችሁም በሰላም ለመፍታት ሞክሩ። ምንም ሚዲያ ላይ መሰጣጣት ሚዲያ ላይ በዚህ መልኩ መወራረድ በጣም ለእናንተ አስፈላጊ ነው ብዬ አላስብም። ጭራሽም አስፈላጊም አይደለም። ለመሐመድ ሳኒም ቢሆንም አይገባውም። ያብን ቢሆን ማለት የምትችይውን ነገር ሁሉ መሞከር ነበረብሽ ወደ ሚዲያ ይዘሽ ከመምጣትሽ በፊት። በእርግጥ ሞክሬለሁ፣ ደክሞኛል፣ ሲደክመኝና የመጨረሻ መፍትሄ ያልኩትን ነው እንግዲህ ወደ ሚዲያ ይዤው የመጣሁት ብለሻል። ግን በዚህ መልኩ ባይሆን ደስ ይላል። በዚህ መልኩ በስመአብ እንዴ ሞሄ እኮ ማለት ብዙ ነገሮች ለብዙ ልጆች ብዙ ልጆች ስለሱ መመስከር የሚችሉ ልጆች አሉ። ስለሱ ብዙ ልጆች መመስከር የሚችሉ ሰዎች አሉ። ብዙ ከኔ ከ እንዳልኳቸው ከኔ ከራሴ ጀምሮ ማለት ነው ምንድን ነው ምንድን ነው እየሆነ ያለው? ምንድን ነው እየተደረገ ያለው? ምንድን ነው እንዴ? ካለብህ ነገሮችን አሳጥራቸው። ተበድረን ኑሮብህ ሊሆን ይችላል ብዬ ነው ማስበው። እንግዲህ ሞ ነገሮችን ለማሳጠር ሞክር። ሚዲያ ላይ በዚህ ልክ እንደዚህ መወራረዶ አስፈላጊም አይደለም፣ በጣምም ነውር ነው። በጣም እኔ ከሁለታችሁም የማልጠብቀው ነገር ነው፣ በጭራሽ የማልጠብቀው ነገር ማለት ነው። እኔ እንዳልኳችሁ ነው። ለሞሄ ማለት ነው አንገት አንገቴን የምሰጥለት ሰው ነው። እስከዚህ ድረስ ማለት ነው እስከዚህ ድረስ ነው። በቃ ማለት የማምነው፣ የምወደው፣ የማከብረው በቃ በጣም ወደው በጣም ማከብረው ሰው ነው። እመወደው ወይም እማከብረው ደግሞ በሌላ ነገሩ ወይ ደግሞ የሆነ ነገር ኖሮ አይደለም። ምክንያቱም እንደ ሚዲያ ሰዎች ትትናው ለሰዎች ሰዎችን ለራሱ የማይል ሰው ነው እኔ እስከማውቀው ድረስ። ለራሴ የማይል ለራሱ የማይስገበገብ ሰው ለሰዎች የሚጨነቅ ለሰዎች የሚያስብ ለሰዎች የሚኖር ሰው ነው እኔ እስከማውቀው ድረስ። እሱም በስደት ነው በስደት ሆኖ ግን ሁሉን ነገር የሚረዳ ሰው እንደሆነ ነው የማውቀው። እና ምን እየተካሄደ ነው? ምን እየተደረገ ነው? ምንድን ነው እየሆነ ያለው? በቃ ግልጽ አድርጉልን ግልጽ አድርጉልን እንዴ። ያብስ እስከምትችይው ድረስ መጣር ነበረብሽ፣ መታገስ ነበረብሽ ብዬ አስባለሁ። ሰውስ ይህን ያህል ብርስ እንዴት ያበድራል? በመጀመሪያ ደረጃ ማለት ነው ምክንያቱም ብር ብዛት ያለው ብር ባበደራችሁ ቁጥር ክህደቱ ወይም ደግሞ መከዳታችሁ እየጨመረ ነው የሚሄደው። በቃ መከዳታችሁ እየጨመረ ነው ትከዳላችሁ። ስለዚህ እኔ እንጃ አላቅም፣ ምን ማለት እንዳለብኝ ቤተሰብ አላቅም፣ ምን እንደምላችሁ። ሰው ጥንቃቄ ማድረግ ነው። አንዳንዴ ብር ከብዙ ሰዎች ጋር ያነካካናል፣ ከምናምናቸው ከምንወዳቸው ሰዎች ጋር ያነካካናል። ብር እኮ ቤተሰባችሁ፣ የራሳችሁ ቤተሰቦቻችሁ ጋር ያነካካችኋል። ግን ከማጠብቁት ሰው ደግሞ እንደዚህ ስታገኙ በጣም ነው የሚያማው ማለት ነው። ያሞኛል፣ በጣም ነው የሚያማው። እኔ ምሬ ነው የምላችሁ። አሞኛል፣ በቃ አሞኛል፣ ተሰምቶኛል ማለት ነው። በቃ አምኖ መቀበል ራሱ አልቻልኩም። ይህን ነው የምላችሁ ቤተሰብ ምን ማለት እንዳለብኝ አላቅም። በምትችሉት መጠን ቤተሰብ ላይክ፣ ሸር ሰብስክራይብ እያደረጋቸው አድርሱልኝ ማለት ነው። ላያብን ቢሆን በቻልሽው መጠን በውስጥ ለመፍታት ሞክሬ መልክቴ ነው። በውስጥ ለመፍታት ነገሮችን በውስጥ ለማቀዝቀዝ ለማብረድ ሞክሩ። በቃ ሀቤባ ምናምን ቲክቶክ ሰፈር የሆነ ሰፈር ምናምን ከመሳጣጣቸው በፊት ማለት ነው። ይህን ነው ማለት የምፈልገው ቤተሰብ፣ እወዳችኋለሁ። ፈጣሪ ሰላሙን ያምጣልን። ላይክ ሸር ሰብስክራይብ ማድረግ አትርሱ። መልካም ቀን ይሆንላችሁ። እየተማማርን ምግብ እንስራ፣ እውቀትን ሸምቱ ተራ በተራ የማዋይሻናል ሁ ሁሉም ቤተሰብ ላይክና ሸር አድርጋችሁ ሰብ